ሰላም ውድ ተከታታዮች እንዴናችሁ? ዛሬ እንደዚህ ቆንጆ ወጥ ይዤላችሁ መጥቻለሁ። የቦለቄ ወይም አደንጓሬ ወጥ ማለት ነው። እንግዲህ በተለያየ ቦታ የተለያየ ስም ነው ያለው። ድሮ ግን ቦለቄና አደንጓሬው ምንድን ነው የሚለውም መጨረሻ ላይ እናየዋለን። በመጀመሪያ ሽንኩርት እንጨምራለን። ሽንኩርታችንን ከጨመርን በኋላ ዘይት እንጨምራለን። ውድ ተመልካቾች እንግዲህ እኔ ትንሽ ዘይት ነው የተጠቀምኩት። ውድ ተመልካቾች የምጠቀመው ስጋ ስብ ነገር ስላለው ለዛ ብዙ ዘይት አላደረግኩም። እንግዲህ ስጋ የተከተፈ ቲማቲም ጨምር ያለው ትንሽ ነው የተከተፈ ቲማቲም የጨመርኩት፣ ግን የተፈጨ ቲማቲም ስላለኝ እሱን ስለምጨምርበት ነው። ከዚህ በፊት የሰራሁት ቪዲዮ አለ፣ ቲማቲም ፈጭቶ በረዶ ቤት ቋጥሮ ማስቀመጥ። እንደዚህ ይጠቅማለሁ። ስንፈልግ እንደዚህ እናወጣዋለን ልክ በረዶ ሲለቅ ወይም ደግሞ በረዶውን ባይለቅ ከነ በረዶውን ማስገባትና ስራን ቀለል ማድረግ እንችላለን። ውድ ተመልካቾቼ እንግዲህ ስልሳችን እንዳያችሁት በዚህ መልኩ እየበሰለ ነው። ነጭ ሽንኩርት ነው የጨመርኩት። እንግዲህ ነጭ ሽንኩርታችንን እንደዚህ አብረን ካዋህርን በኋላ ስጋችንን ጨምረን አብረን እናበስላለን። በስጋ በጣም ነው የሚጣፍጠው ውድ ተመልካቾቼ ከሩዝ ጋር ለምሳሌ እራት የሚሆን ምግብ ነው። በነገራችን ላይ እንደዚህ አይነት ነገር እኛ ኢትዮጵያውያኖች አልለመድንም፣ ግን በጣም ጥሩ ምግብ ነው። ስሩ። ነጭ ሩዝ ከጎን ሰርታችሁ ከነጭ ሩዝ ጋር በጣም ነው የሚጣፍጠው። እንግዲህ ቦሎቄ ደግሞ እንደምታውቁት ሲበላ የሚጣፍጥ ነገር ነው። በንርፎ የሚጣፍጥ ነገር ነው፣ ፉል የሚሰራ ውድ ተመልካቾች። እንደዛ አድርገን ሰርተን እንግዲህ በዳቦም በሩዝም መጠቀም እንችላለን። ተመልካቾች ስራዬን እንወዳችሁ ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አደንጓሪ አልኳችሁ ይሄ ነው። ቀዩን ነው እኔ የተጠቀምኩት፣ ግን ማንኛውም ከለር ይሆናል። እኔ ቀድሜ አብስየዋለሁኝ። እንግዲህ ስጋችን ደግሞ ስንሰራ ስልሳችንን ስንሰራ ስጋው እስከሚበስል ድረስ እሱንም በጎን ማብሰል እንችላለን። ነክረን ዋድረን ስንቀቅለው በጎን ቶሎ ነው የሚበስለው። እኔ ግን ቀድሜ ጠቅየው ስለነበረ አሁን እንትና ስጋችን ጋር መቀላቀል ብቻ ነው። የበሰለ ነው። በእጃችን ስንነካው እንደዚህ ፍርስ ይላል። እንግዲህ ውሃ ጨምረናል። ውድ ተመልካቾች እንግዲህ ስጋችን እስከሚበስል ድረስ እንጠብቀዋለን። ውድ ተመልካቾች፣ እንደዚህ አይነት ጥራጥሬ ነገር ከሩዝ ጋር ሰርተን ለመመገብ እንሞክር። ቆንጆ ነው። ሽምብራም ብንሰራ ሽምብራም ይጣፍጣል። ይህም እንደ ፉል አድርገ ነው በዳቦም ለቁርስ ይሆናል። ግዴታ ስጋ ወጥ ወይም ደግሞ ሽሮ ብቻ አንጠብቅ። ውድ ተመልካቾች እስጋ ትንሽ እርድ ይጨምርበታለው ከለሩ በጣም ነው የሚያምረው፣ ትንሽ እርድ ሲጨመርበት ከቲማቲሙ ጋር ከዛ አንድ ላይ ተቀላቅሎ የተፈጩ ቅመሞች ጨምሬያለው እዚህ ደግሞ ይቅርታ ቁንዶ በርበሬ ነው የጨመርኩት። ውድ ተመልካቾቼ ዛሬ እንግዲህ ጉፋን ስለያዘ ድምፅን ዝክታ አድርጎኛል። ለዛ ጎረምሳ ሁኛለሁ። ለድምፅ ጥራት በጣም ይቅርታ። እዚጋ ጨው ነው የጨመርኩት። እንግዲህ ጨው እንደ ፍላጎታችን ነው የምንጨምረው። ከቲማቲም እንደዚህ በርበሬ የሌለው ወጥ ስንሰራ ትንሽ እርድ ጣል ስናደርግበት ከቲማቲሙ ጋር ቆንጆ ከለር ይሰጠዋል። እንግዲህ እዚጋ መጀመሪያ ላይ ያሳየኋችሁን ቦለቄ እንጨምራለን። አብረን ደግሞ እናበስለዋለን። ስጋችን በስሏል፣ ግን የተወሰነ ስለሚቀረው አብሮ ይበስላል። ደግሞ ከአደንጓሬው ወይም ከቦለቄው ጋር ማለት ነው እና ሳናቀጥነው ወፈር አድርገን ስንሰራ ቆንጆ ነው። ከሩዝ ጋር እንዳልኳችሁ ከዳቦ ጋር የሚበላ ምግብ ነው። እንግዲህ እንደዚህ በስሎ ተገናኝተናል እንደምታዩት ወፈር ያለ ወጥ ነው ቃሪያ ጨምሬበታለው በርበሬ አልጨመርኩም እኔ ሩዝ ጋ በርበሬ ሲጨምር ጣሙ ደስ አይለኝም እና ለዛ እኔ በርበሬ አልጨምርም ሩዝ ጋ መመገበውን ወጥ በርበሬ አልጨምርበትም ስለዚህ በዚህ መልኩ ቆንጆ ሆኖ የአደንጓሬ ወይም የቦለቂ ወጣችን ደርሷል ማለት ነው ውድ ተመልካቾች እንግዲህ እንደምታዩት ወፈር ያለ ነው፣ ቆንጆ ከለር ያለው በጣም የሚጣፍጥ፣ እንዳልኳችሁ ለምሳም ለራትም የሚሆን ነው። በዳቦ በሩዝ መመገብ የምንችለው ምግብ ነው። ውድ ተመልካቾች ሞክሩት፣ ትወዱታላችሁ በእርግጠኝነት። እንግዲያው በውጭ የምትኖሩት ታውቃላችሁ፣ ታሽጎ ይሸጣል። የበሰለው እኛ ኢትዮጵያ ውስጥ ነው ያልተለመደው። እንግዲህ እኛ ደግሞ መልመድ አለብን ግዴታ። እንጀራና ወጥ ብቻ አይደለም መመገብ ያለብን። ሩዝ ስንሰራ ጥራጥሬ አብረን እየሰራን ሽንብራም፣ እንደዚህ ቦለቅ የሆንም እየሰራን ልጆቻችንንም ማስለመድ አለብን። እና እንግዲህ እንብላ ብዬ ያለሁኝ በጣም ይጣፍጣሉ። ውድ ተመልካቾች እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገና ምንገናይ፣ በያላችሁበት ሰላሙኑልኝ ላይክ እና ኮሜንት ሼር ማድረጋችሁን አትርሱ። አበረታቱኝ። ውድ ተመልካቾች መችም ዋጋ ያስከፍልም አንድ ነገር ላይክና ኮሜንት ቢደረግ ሼርም ብታደረጉ ደስ ይለኛል።